ይኩ ጸልዩልኝ በጸሎት አግዙኝ ምናምን ማለት እኮ አይደለም። እኔ የገረመኝ የአቶ ከበደ በጣም በጣም የገረመኝ የኩረጃ አስተቃቀፍ የብሩኬን ምናምን ኮርጆ ምናምን አስተቃቀፉ። ሰላም ሰላም፣ ውድ የተከበራችሁ የቃል የዩቲዩብ ቻናል ተከታታይ ሰላማችሁ ብዛልኝ። በያላችሁበት ላይክ ሼር አድርጉ፣ ላይክ ሼር አድርጉለት ለአቶ ከበደ ማለት ነው ጸልዩልን ላልከው ማለት ነው። እስከ ዛሬ እኛ ስንጸልይ የነበረው ብሩኬና ሀይሚ አንድ እንዲሆኑ እንጂ ለአንተ አይደለም። ሌላው ነገር ደግሞ ይሄንን አስተቃቀፍህን ውድቅ አድርገነዋል፣ በአንተ ስለማያምር እና ሀይሚዬና ብሩኬ ዛሬም፣ ነገም ወደፊትም አንድ ናቸው፣ አይለያዩም። እና በዚህ አጋጣሚ ብዙ ማትድከም እያልኩ ነው። ሌላው ነገር ደግሞ ለብሩኬ በጣም በጣም ዝቶበታል፣ ዝቶበታል አቶ ከበደ። በዛተ እኮ አይደለም፣ በዛተ አይደለም። እንደ ብሩኬ ዝምተኛው ገዳይ በዝምታ ውስጥ ተግባራዊ አድርጎ ባሳየ እንጂ ማለት ነው። ትናንትና ብሩኬ ቢበሳጭም ዛሬ ላይ ግን በተግባር በፍቅር አውርቶክ፣ ለዛውም በፍቅር ልክ እንደሚሰልል ሰው ምናምን ነገር በፍቅር ገብቶሃል አይደለ? አዎ። እና ከበደ፣ ብዙም ፉንፉን አትበል። እኛ ለአንተ የሚሆን ጸሎት የለንም። ስንት የምንጸልይበት ጉዳይ አለን። ለአገር ለብዙ ነገር እንጸለያለን። ገንዘብ ለማግኘት እንጸለያለን። ለጤንነታችን እንጸለያለን። ወተን ለመግ ታችን ሁሉ ለው ብዙ ነገር ታስፈለገንም ካስፈለገንም ለስንት ነገር የምንጸልየው ነገር ለአንተ ግን ለቡርኬና ለሀይሚና አንተ አብራችሁ ሆኑ ብለን እንጸል ደፋር ኮ ነው። ቤተሰብ ደግሞ ሀይሚዬ ምን ብትንጥሩ ነው ገደለው እኳለች። ለምን ሰባተኛው ፎቅ አይወስደውም? ሰማይ አይወስደውም? ገደለው ኮት ያለች እንዲ ቅማማተ እንዲ በሰራው በሰራው ስተት እኮ ነው ሁሉም ሰው የእጁን የሚያገኘው። አንቺን እኮ ልእልቷን እኮ ነው መጥቶ፣ ካልወሰድኩኝ የኔ ካልሆነች ጸልዩልኝ ምናምን እያለ ኩታራ ወሬም እያዋራ ያለው ሰውየው። ምን ሆነች ነው ሃይምዬ ደግሞ ዛሬ እንዴት ነው ውበቱን የደፋብሽ? የኔ ቅማም ይሄንን ውበትሽን አይቶ ባይን ቆጠቆጥ ነበር። የሚገርመኝ ትላላችሁ ግን እኮ እኔ ድፍረቱ ግን፣ ብሩኬ ሀይሚ እንደዚህ ያቅፋታል። አክ ሀይምዬ ጠርተው ወደ ካሜራ ሲመጣ ብሩኬ እንደዚ ነው ሰማያዊን የሚያቅፋት እሱ እንደሚያቅፋት አቀፈ አይቀርብኝም ፍቅሮንም በኮረጃ ልትሰጣት ነው እኮ ማለት ነው። የኮረጃ ነገር አይሆንም፣ ከራስ የሆነ ነገር ነው። ጥሩ ከበደ። ለማንኛውም ውዶቼ፣ እኔ ወደ ቁም ነገሩ ሲሄድላችሁ አቶ ከበደ ለብሩኬ በጣም ዝቶበታል። ምን ሊያደርገው ነው? በጋርድ ሊያስደበድበው ነው ወይስ ራሱ ሊደበድበው ነው? ይሄ ነገር ግን ሊሆን አይችልም ብሩኬ ታውቀዋለክ ምንም ነገር ብትዝትም ስትዝትም ብትውል ማለት ነው፣ ብሩኬን ማንም ነገር ማንም ሰው ሊነከው አይችልም። በጣም ጥንቁቅ ነው ለሚያደርገው ነገር እና ብዙም አትዛት። ግን እኔ በጣም እየፈራው ነው። ለብሩኬ በጣም ፈረው ያሉ ልጆች ላሉ እና ውዶች አትፍሩ፣ ምንም ነገር አይፈጠርም። እሱ ና ሲለው እንደ ከብት እኮ ብሩኬ የሚነዳ ሰው አይደለም እንዴ! ና ስላለው የሚሄድ ይመስላችኋል እንዴ? ብሩኬ እኮ ትናንትና ተናዶ ዝም አለ። ዛሬ በፍቅር ሲደውልለት እና ላግኘ ሲለው አቶ ከበደ ብሩኬ ደግሞ ማግኘት ስለፈለገ ስለተናደደ በትትና አውርቶ እጁ አስገባው። ሰላም እንኳን አላለውም። ሰላሙን ያሳጣው አፍንጫውን ብሎ ደም በደም አደረገው። በጣም ነው እንግዲህ ግን የደማው ሃይምዬ ግን ማለት ነው ባሏ እንዳይነካባት ከመሀል ገባች። ስማርት እኮ ናት ውዶቼ። ከዛ መሀል ሆነ ገላገሌ ምናምን ቀስ ብላ ምናምን እንዲያ አሁን ለምን መጣ? እኔ እኮ አትምጣ ብዬ ነበረ ምናምን ነገር አውቃ እኮ ነው ሀይሚዬ፣ አውቃ ነው ስላችሁ ውዶቼ እሷ ኳ አትፈልገውም ሰው። አሁን እኮ ሀይሚዬ የልቧ እኮ ደርሷል። ከበደ እኮ እንደዛ ስለተመታ የልቧ ደርሷል። ምክንያቱም ያለ ምክንያት እሷ ያለ እሷ ፍላጎት አስገድዶ በር ስለዘጋባት ምናምን ነገር ያ ነገር ተናዳለ። ውዶቼ ያው ለማሽቃበጥ ያክል እንጂ ሀይሚዬ ይሄንን በፍጹም አታደርገውም። ነገሩ ፕራንክ ነው፣ ግን ሀይሚዬ አሞቁልኝ የመኑኝ ብላለች እና ተላይ ተላይ እንመንላት ብዬ ነው። አይ ፍራንክሽ እኮ አይጠገብም። ያስቀናል፣ ያዝናናላል፣ አንዳንድ ጊዜም ያንጫጫናል። ለምን እንደዚ ሆነን ብለን እንናደዳለን። ነገር ግን አያስቅም። የዛሬው ብሩኬ ከበደን ስለመጥተው ምንም የሚያስቅ ነገር አይደለም ብላችኋል። በእርግጥ አያስቅም። ነገር ግን ያደረገው ነገር ጋጥ ወጥነቱ ሌላው ነገር ደግሞ ብሩኬ ሲጠራው ምናምን ነገር ስጠረው ምናምን ነገር ይመጣል እና በስነ ስርዓትን ያዋራኝ እንደገና ደግሞ ጸልዩልኝ ያለው ነገር እንጂ ያሳቀም። በእርግጥ ይሄ ጥላትን ማፍራት ነው፣ እንደዚ መደባደብ ጥላትን ማፍራት ነው እንጂ ሌላው ነገር የሚያስቅ ጠብ፣ የሚያስቅ ሆኖ አይደለም። ጠብ አያስቅም፣ ለማንንም አይጠቅምም። ፍቅር ያሸንፋል። ነገር ግን እንደነዚህ አይነቶቹ አጓጉል በሰው ህይወት ውስጥ እየገቡ በነገራችን ላይ ውዶች፣ የትክክለኛ ኮ ህይወት አለ እንደዚህ አሁን ይሄ ነው ነገር ግን ትክክለኛ ህይወት አለ። የሰው ትዳር ካላፈረስኩኝ የሰው የሆነ ነገር ለእኔ ይሁን የሚሉ የሰው ነገር በጣም የሚወዱ አሉ። የራሳቸው የማይጥማቸው የማይጣፍጣቸው መስሎ የማይታያቸው አሉ። ለማይኖሩት ህይወት ይመሰርቱ እና የሰውን ህይወት ያንን ሰው ህይወት አበላሽተው እንደገና ደግሞ ሁለተኛ ህይወትን የሚፈልጉ ሰዎች አሉ እና ሀይሜም እያስተላለፈች ያለ ያንን ነገር ነው። እና ልብ ብላችሁ ከተመለከታችሁ ትክክለኛ በእውነተኛ ህይወት ላይ የተመሰረተ ፕራንክ ነው ሀይሚዬ እየሰራ ያለው። እና ለዛም እኮ ነው ብዙ ጊዜ እኔ ሀይሚን ማልወቅ ሰዓት ለምን እንደዛ አደረግሽ ምናምን ብዬ እንደዝማልጣላት የምታደርገው ነገር አስተማሪ ስለሆነ ለነገ ለእኔ ለህይወቴ ስለሚጠቅመኝ ነው። እና ለዛ ነው መወዳት እኔ ነፍሴ እስከሚወጣ ገባችሁ። መምህር ናት፣ የሚዲያ መምህር ማለት ነው። ላላወቃችሁ፣ ሀይሚ ሀይሚ የብሩኬ ንግስት ናት። እና ተዋወቋት። በዛ ባቋራ ልንገራችሁ ብዬ ነው። እኔ መናገር ደስ ይለኛል። እና አንዳንዶቻችሁ ደግሞ ሀይሚ ልክ አደለችም፣ መወቀስ አለባት፣ መረገጥ አለባት ትላላችሁ። እነ ጠንፌ ናቸው ይሄንን የሚሉት። ተረገጡ ራሳችሁ። ሌላው ነገር ደግሞ የብሩኬን ከሌ ከሌላ ሰው ጋር ሀይሚ ከሌላ ሰው ጋር የምታቀናብሩ ሰዎች ከዚ ድርጊታችሁ ከዛሬ ጀምሮ ብትቆጠቡ ጥሩ ነው ውዶቼ። ነገ የምናፍርበትን ነገር አናደርግ። ብሩኬና ሀይሚ መልሰው ይታረቃሉ፣ ይግባባሉ። ነገር ግን እነሱ መልሰው እኛን ነው የሚታዘቡን። እኛ በምናደርገው ነገር እነሱን አንድ እንደሚሆኑ ወይንም ወደነበሩበት እንዲመለሱ ችግሩን እንዲቀርፉ እድል መስጠት አለብን፣ ጊዜ መስጠት አለብን፣ እንዲያወሩ ጊዜ መስጠት አለብን እንጂ የበለጠ በእነሱ መሀል ክፍተት እንዲፈጠር ባንገፋፋ ያረፋቸው መልካም ነገር ነው ባይነኝ። አቶ ከበደ እኮ ዛሬ ችግሩን ሊቀርፍ ሊቀርፍ ግን ያሰበው በምን አይነት ዙሪያ እንደሆነ ልንገራችሁ። ሃይሚ የእሱ ሆና ከቡርኬ ጋር ግን አብራ ስራ እንድትሰራ ከዛ ባሻገር ደግሞ ለከበደ ፍቅረኛ እንድትሆን፣ እንደዛ ነው ችግሩን መፍታት የፈለገው። ሃይሚ ይ ግን እንዴት እንዴት ነው የምታስበው? እኔ እኮ ለአንተ አንድ ቀንም ቦታ ሰጥቼ አላቅም፣ እንዴት እንደዚህ ትላለ ብላ ስትበሳጭበት ነበረ። እሱ ግን ህግ ወቅት ፍቅርን ሊያከናውል ነበረ፣ ሀይሚ ግን በአቋራጭ ቀደመችው። የሆነ እንግዲህ ዘገባው ውዶቼ እና አቶ ከበደ የራስህን ህዋን ፈልግ ሳይመሽብህ እያልንህ ነው እንደዚያ ሰው ህይወት ውስጥ ገብተህ አትበጥብጥ በጣም በጣም ህይወት እየበጠበጥክ ነው የብሩኬና ሃይሜን ሌላው ነገር ደግሞ ብሩኬና ሃይሜ የተለያዩ መስሏችሁ በጣም ብሩኬና እያፈቅራችሁ ያላችሁ ጠንፊዎች እንዴት ናችሁ ሰላም ልበላችሁ ብዬ ነው እና ከእንደዚያ አይነት ድርጊታችሁ ብትቆጠቡ በጣም መልካም ነው በሰው አልተለያዩም ፍቅር ላይ ናቸው አልተጣሉም እንዴ! ምን አስባችሁ ነው? ላይክ ሼር አድርጉ። ለማንኛውም ውዶች ሰላማችሁ ይብዛልኝ፣ የኔዎቹ በያላችሁበት ቦታ